አዲስ ዓመትን በድብድብና በቡጢ የምትቀበል ጉደኛ ሀገር። እስኪ ዛሬ ሀሳባችንን ሸካክፈን ለማመን የሚከብድ ጉድ ወደሚፈጸምባት የደቡብ አሜሪካ ምድር ፔሩን እናቅና። በዓለማችን የምናውቃቸው ታላላቅ ማህበረሰቦች የአዳዲስ ዓመት መምጣትን በተለያዩ በዓላት በእልልታና በጭፈራ እንደሚያከብሩ የታወቀ ነው። ነገር ግን ከዚህ በተገላቢጦሽ የዓመቱ መጨረሻ ሲቃረብ ሰዎች ተሰብስበው የየዓመቱን ንትርክና ቁጣ በሙሉ በአደባባይ በጡጫና በእርግጫ ተፋልመው ከዚያም በኋላ ሙሉ በሙሉ ይቅር ተባብለው አዲስ ዓመትን በሰላም ሲቀበሉ መመልከት ለማመን እንኳን የማይመች ቀልድ ሊመስል ይችላል። ወደ ዛሬው ፕሮግራማችን ከማለፋችን በፊት ይህንን አጓጊ ፕሮግራም እስከ መጨረሻው እየተመለከታችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ሀሳባችሁን ኮመንት ላይ በማስፈር እንድትከታተሉን እየጋበዝን በቀጥታ ወደ ዕለቱ ፕሮግራማችን እንለፍ። እጅግ አስገራሚ ለማመን የሚከብዱ አልፎ አልፎም አስደንጋጭና አስፈሪ ባህሎች በሚስተናገዱባት የደቡብ አሜሪካ ምድር ፔሩ ውስጥ በተወሰኑ አካባቢዎች የአመቱ መጨረሻ በታካንኩይ በተባለ ስርዓት የሚከበር አንድ ባህል አለ። በህዝብ ምርጫም ሆነ በሌላ መንገድ የተመረጠ ማንኛውም የአገሪቱ መሪ ሳይቀር ይህንን የጥንት ህግና ስርዓት ተቀብሎ በህዝቡ መካከል ሰላም ማስፈን ከማስፈለጉ ውጪ ባህሉን ለማስቆም አለመሞከሩ ምናልባትም ለኛ እንግዳ ቢሆንም በፔሩ ደቡባዊ ክፍል ግን የተለመደ ስርዓት ነው። ነገስታትና ህዝቡ ሳይቀር የሚጠብቁት ይህ ስርዓት አንዳቸው ሌላውን በጡጫ የመምታት ስርዓት ካልተፈጸመ ለንጉሱም ሆነ በዘመናዊው ዓለም ለተመረጠው ፕሬዚዳንት የዓመቱን ሰላም የማያረጋግጥ ሲሆን፣ ፍልሚያው በተፈጸመበት ቅጽበት ግን ህዝብም፣ ንዴቱን መሪው ደግሞ የህዝቡን እርካታ ተቀብሎ የመኖር ሥልጣንና ኃላፊነት እንዲወስድ ይደረጋል። ይህ ልማዳዊ ሥርዓት የኢንካ ስልጣኔ ከመፈጠሩ በፊት ከጥንታዊ የአንዲያን ባህሎች ጋር ተዳምሮ የነበረ ሲሆን ግጭቶችን ለመፍታትና የማህበረሰብ ትስስርን ለማጠናከር እንደ አንድ መንገድ ያገለግል እንደነበር ይታመናል። አንዳንድ መላምቶች እንደሚያመላክቱት ታካንኩይ አመጣጡ ከስፔን ቅኝ ግዛት ጋር የተያያዘ ሊሆን ይችላል ይላሉ። የቅኝ ገዢዎች በገና ዕለት ባሪያዎቻቸውን እርስ በርስ እንዲፋለሙ ያስገድዱ እንደነበር ይነገራል። የስፔን አገዛዝ ካበቃ በኋላ ግን የልምምድ በኢንካ ዘፈኖችና ጭንፈራዎች ጋር በመቀላቀል ማኅበራዊ ግጭቶችን ለመፍታት ወደሚያስችል ባህል ተቀየረ። ከዓለማችን አገራት ሁሉ የኢንካ ስልጣኔን በጥንታዊ ቅርሶች በማስቀጠል የምትታወቀው ፔሩ ከነዚህ የተለየ እጅግ አስደናቂ ስርዓት የሚስተናገድባት ሀገር ስትሆን ይኸው ወንዶችንና ሴቶችን ጨምሮ የጎለመሱ ሰዎችን በመለየትና በመምረጥ የዓመቱን ንትርክ የማጽዳት ባህል በሚል የተሰየመ ስርዓት አላት። ተፋላሚዎቹ እንደሌላው ሰው አዲስ ዓመትን በሰላም ከመቀበል ይልቅ ፊታቸውን በመሸፈንና አስደናቂ አልባሳትን በመልበስ እጆቻቸውን በመጨበጥ በጡጫና በርግጫ ተፋልመው የሰላም ስምምነት የማድረግ ስርዓት በፔሩ የተለመደ ስርዓት ነው። በዚህ የዓመታዊ እርቅ በተሰኘው የጽድቅ እንደሆነ በሰየሙት የፍልሚያ ስርዓታቸው የሚሳተፉ ተፋላሚዎች በአብዛኛው በግልና በጎረቤት ደረጃ የተፈጠሩ ችግሮቻቸውን፣ ንትርኮቻቸውን ለመፍታት ሲሆን ተፋላሚዎቹ ለፍልሚያው ለመመረጥ የሚያበቃቸው በትክክል ይህ ነው የተባለ መስፈርት በማኅበረሰቡ ዘንድ ባይኖርም ነገር ግን ከረጅም ጊዜ ጀምሮ በንትርክ ሲቆዩ ከኖሩ በኋላ ለዓመታዊ ፍልሚያ ሲደርሱ ግን ችግራቸውን በኃይል በመፍታት ለአዲስ ዓመት ሰላምን ይቀበላሉ። ከዚህ ቀደም ተኳርፈዋል ተብለው ሲጠረጠሩ የቆዩ ግለሰቦችም የአመቱ መጨረሻ ሲደርስ በቡጢና በቦክስ ከተሰናዘሩ በኋላ ንዴታቸውን አስለቅቀው መደበኛ ህይወታቸውን በሰላም ከህዝቡ ጋር ተቀላቅለው እንዲመሩ ይደረጋሉ። በሰዎች ጩኸትና ቀልዶች የተሞላው የፍልሚያው አደባባይም የፔሩ የአምልኮ ስፍራ ሲሆን፣ በገጠር መንደሮችና በተራራማ ስፍራዎች እምብዛም በማይታዩበት አካባቢ በተለየና ቀልብን በሚስብ ግዝፈትና የህዝብ ብዛት መታየት ላል ቦታውን ለመጎብኘት የሄዱ ቱሪስቶች ከጉብኝታቸው በኋላ በትዕግስት የሚጠባበቁ ከሆነ የወቅቱ ዋና ተፋላሚዎችን ለማየት እድል ሊገጥማቸው እንደሚችል ይገለጽላቸዋል። ይህ ሁሉ የተገላቢቶች ነውና አጀብ እያልን እንቀጥላለን። በፍልሚያው ስፍራ ዳኞችና አስተዳዳሪዎች ሰላም እስኪ ሰፍን ድረስ በጸጥታ ከሚጠባበቁበት ስፍራ ከለበሱት የቆዳ ቆብና የብርቱካን ሱሪ አንስቶ በፊታቸው ላይ እስከ ተቀባው ቀለም ድረስ በደማቅ ቀለም የተቆጠቆጠ ቁጥሩ ቢበዛ ከስድስት የማይበልጥ ተፋላሚ ወደ መሃል አደባባይ ብቅ የሚል ሲሆን፣ ሁኔታው የተገላቢጦሽ ሆኖ ተፋላሚው የተሰበሰበበትን አዋቂና አዛውንቶች ሁሉ ከማክበርና ከመፍራት ይልቅ እጅግ ኮስታራና ለመግለጽ በሚያዳግት አስፈሪ ፊትም በአርምሞ እንደሚመለከታቸውና ተከታዮቻቸውም በዚህ ወቅት በደንብ ተደባደቡ፣ በደንብ በለው፣ በደንብ ጀልጠው እያሉ እንደሚጮሁና የፍልሚያ ስርዓቱንም እንደሚፈጽሙ ይነገራል። እንደሌላው ሰው ተፋላሚው በዙሪያው በሚያጋጥሙ ክስተቶች በመደናገጥ በዓሉን በሰላም ማክበር፣ ፈገግ ማለትና መጫወትም የማይፈቀድለት፣ ፈገግ ካለ ያ ሰው በግልጽ አልተደባደበም ተብሎ ስለሚታሰብ ነው። ይህ ደግሞ ተፋላሚው አሁንም ቂም እንደያዘ ይቆጠራል። በተደጋጋሚ የሰብአዊ መብት ተሟጋቾች ግጭት በኃይል አይፈታም፣ ንትርክ በንግግር ይፈታል፣ እባካችሁ ተውዋቸው በማለት ቢማጸኑም፣ አታስቁን፣ በሁኔታችን አትግቡ፣ እኛም በወጋችንና በስርዓታችን የሚገባ ማንንም አንቀበልም ሲሉ ኮስተር ያለ አቋማቸውን በተደጋጋሚ ሲገልጹ ቆይተዋል። አሁንም ድረስ የመብት ተሟጋቾቹ ተደጋጋሚ ጩኸትና መግለጫ ቢያሰሙም የፔሩ ዜጎች ታካንኩን ማክበሩን ያይዘው ቀጥለዋል። በዚህ ፍልሚያ ስርዓት ውስጥም ለወቅቱ የተመረጠው ፍልሚያ የአካባቢውን ሰላም እንዳይረብሽ የሚያስገድድ ጥብቅ ስርዓት መኖሩ ለዓመታዊ በዓላት ብቻ እንዲፈቀድለት የሚደረግ ሲሆን በእነዚህ አጋጣሚዎች አንድም ለጽድቃቸው አንድም ደግሞ ለትዕይንቱ ብለው የሚያገለግሉ አዛውንት አስተዳዳሪዎች አማካኝነትም ለሰዎች ሰላም በሚል በአደባባይ ፍልሚያው እንዲካሄድ ይደረጋል። ታዲያ በዘመናችን እንደ ሌሎች የዘመናዊ ስፖርቶች ጨዋታንና መዝናናትን መከልከሉ ሳይሆን ከተለመደው የሰላም ማስፈን ዘዴ ተነጥሎ ሰላም በጡጫና በድብድብ ወደሚፈታበት ስርዓት እንዲለወጥ መደረጉ አስገራሚ ሆኗል። ታዲያ በዚህ በማያባራ የፔሩ ሕዝቦች የዓመታዊ እርቅ አስተብሮና ባህል በቤተሰብ ውስጥም የሚቀጥል ሲሆን በረዥም የዘር ሐረግ ሳይቀር የሚተላለፍ አስደንጋጭ ሥርዓት ነው። ከዘመን ዘመን የተሻገረው ይህ ሥርዓት ታዲያ በያዝነው እጅግ ብዙ ሰልጥኗል በተባለው በዚህ ዘመን መቀጠሉ አነጋጋሪ ሆነው አሁንም የቀጠለ ሲሆን በፔሩ ስልጣን የሚይዙት ፕሬዝዳንት ለስልጣናቸው የሚያሳስባቸው የመንግስታቱ ድርጅት ተቀባይነት ወይም የጎረቤት ሀገራት ተቃውሞ ሳይሆን የጥንታዊው የሰላም ማስፈን ዘዴ ነገር እንደሆነና ህዝቡም የሚያሳያቸው ፍቅርና ተቀባይነት ለዚሁም ባህል እንደሚገዛ ያመላክታል። ምክንያቱም የአገሪቱ ገዢ ይህንን ስርዓት አስቆማለሁ ካለ ነገ ምን እንደሚከተልበት አያውቅም። ስለዛ ይጠነቀቃል። እንግዲህ ክብሯን አድማጭና ተመልካቾቻችን በዚህ የዩቲዩብ ቻናል ስንቱን ጉድ ከአለም ዳር እስከ አለም ዳርቻ ስንዘዋውር ቃኘን። ዛሬው ፕሮግራማችን ይህንን ይመስላል። በዚህች ዓለማችን ላይ ያልተሰማ እንጂ ያልተደረገ ምንም ነገር የለም። እነሆ በዛሬው ዕለትም ከፔሩ ምድር እንዲህ የተመለከትኩትን አስቃኛችሁ። እንደተለመደው ሐሳብ አስተያየታችሁን ኮመንት ላይ እንድታሰፍሩ እየጠየኩኝ መልካም ጊዜን ተመኘው።